ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። አርሰናል በትናንትና ውሎት እንግዲህ የኬፓ አሪዛባላጋንና የክርስቲያን ኖርጋርድን ዝውውር ኦልሞስት መጨረሱ ይታወቃል። እኚህንና ሌሎች መረጃዎችን ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ክርስቲያን ኖርጋርድ ወደ አርሰናል አድርገው ዝውውር እንዲያጠናቀቅና ና የሕክምና ምርመራውን እንዲያደርግ ተፈቅዶለታል። የሚሆነው በአርሰናል ና በብሬንትፎርድ መካከል ስምምነት ስለተደረሰ ነው። ከዙ በሜንዴ እና ከኬፓ በመቀጠል ሶስተኛው የአርሰናል ተጫዋች ይሆናል ተብሎም ይጠበቃል። ክሪስቲያን ኖርጋርድ በተለይም በብሬንትፎርድ ቤት የዲፌንሲቭ ሚድፊልድ ቦታ ተሰጥቶት ነበረ። ድንቅ የሚባል እንቅስቃሴን ሲያሳየ ቆየው። ያው ከድሜው ጋር የሚነሱ ጥያቄዎች ያሉ 31 አመቱ ነው። ነገር ግን ለቶማስ ፓርቲ ተተኪ ነው ተብሎ ነው የሚጠበቀው። ጥሩ የሚባል ነገርን በአርሰናል ቤት ያሳያል ተብሎ ይጠበቃል። አርሰናሎች ታዲያ ከኬፓሪ ዝባላጋና ከማርቲን ዙቤሜንዲ በመቀጠልም የዚህን ተጫዋች ዝውውር ማሳካት ችለዋል። የአንቶኒ ጎርደን ጉዳይ እንመልከት። አንቶኒ ጎርደን እንግዲህ በሊቨርፑል የሚፈለገው ድንቅ ተጫዋች እንደነበረ ይታወቃል። ነገር ግን አሁን ሊቨርፑሎች በተጫዋቹ ላይ ያላቸው ፍላጎት ከጊዜ ጊዜ ተመናምኗል እና አሁን ተጫዋቹ በአርሰናል የዝውውር ራዳር ውስጥ እንደገባ እየተገለጸ ይገኛል። አንዳንድ ምንጮች እንደተናገሩት ከሆነ አርሰናል ከፍተኛ ፍላጎት እንዳለው ተነግሯል፣ በአንቶኒ ጎርደን ላይ። አንቶኒ ጎርደን እንደሚታወቀው በኒውካስትል ቤት ውስጥ ካሉ ድንቅ ተጫዋቾች ውስጥ አንደኛው ነው ማለት ይቻላል። በብዙ መስፈርቶች አንጻር ብንለካው ተጫዋቹ ድንቅ ነው። አንደኛ በክሬቲቪቲ በጣም ጥሩ የሚባል ነው። በድሪብሊንግ ስኬቱ ሆነ ጎል በማስቆጠር በጣም ጥሩ የሚባለው ተጫዋች ነው። ፕሪሚየር ሊጉንም ከመላመደው አንጻር እንዲሁም ከሮድሪጎ ይልቅ እኔ ወደ አርሰናል ቢቀላቀል የምፈልገው አንቶኒ ጎርደን ነው ያው ከተጫዋቹ ጋር የሚነሳው ጥያቄ ከፊትነስ ጋር የሚነሳ ጥያቄ ነው። ያው ብዙ ጊዜ ጉዳቶችን የሚያስተናግድ ተጫዋች ነው ማለት እንችላለን እና ያ በራሱ የሆነ በክለቡ ላይ ተጽዕኖ ሊፈጥር ይችላል እንጂ ተጫዋቹ ድንቅ አቅም እንዳለው ምንም ጥያቄ የማያስነሳ ጉዳይ እንደሆነ ሁላችንም እናውቃለን። ከአንቶኒ ጎርደን ውጪ አርሰናሎች የ የሮድሪጎን ዝውውር ጎን ለጎን የማስኬድ ፍላጎት እንዳላቸው ታውቋል። ከሁለቱ አንዱ አርሰናልን እንዲቀላቀል ፍላጎት አላቸው። ምናልባትም አርሰናሎች አጥቂ ካስፈረሙ በኋላ ምን ያህል ገንዘብ እንደሚቀራቸው ካዩ በኋላ ሮድሪጎን ለማስፈረም ፍላጎት ሮድሪጎን ለማስፈረም ስራ እንደሚሰሩ ነው እየተገለጸ የሚገኘው። አሁን የአርሰናሎች ዋነኛ ስራ የሚሆነው ግን የፊት መስመር አጥቂ ማስፈረም እንደሆነ ነው። ቤንጃሚን ሼሽኮን ዝውውር ባስመለከተ አንዳንድ መረጃዎች እየወጡ ይገኛሉ። ተጫዋችን ቢሆን ፍንጭ እየሰጠ ይገኛል መዳረሻ አርሰናል እንደሆነ እና የአርሰናልን ኢንስታግራም ፔጅ በይፋ ፎሎ ማድረጉ ደግሞ ተጫዋቹ ምናልባት ስም መዳረሻ ወደ አርሰናል እንደሚሆን የሚያመለክት ጉዳይ ነው። ከዛ ውጭ ደግሞ ስዊድናዊው አጥቂ ቪክተር ዮክሬሽ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ተናግሯል። ቅድሚያ የሚሰጠው ወደ አርሰናል እንደሆነ ይታወቃል። ነገር ግን አሁን ተጫዋቹ አንድ ነገርን የተረዳ ይመስላል። ቤንጃሚን ሼሽኮ መዳረሻው ወደ አርሰናል እንደሚሆን ስለተረዳ ይመስላል ሌሎች አማራጮችን ቪክተር ዮክሬሽ ለመመልከት ዝግጁ መሆኑ ያሳወቀው እንጂ አሁንም ቢሆን ወደ አርሰናል ለመቀላቀል ክፍት ነው። ነገር ግን አርሰናሎች ፍላጎታቸው የቤንጃሚን ሼሽኮ ዝውውርን መጨረስ እንደሆነ ፍንትዋ አድርጎ የሚያሳይ ነገር ነው። አርሰናል ታዲያ ከመጋረጃ በስተጀርባ እየሰራ እንደሆነ ግልጽ የሆነ ነገር ነው። ከብዙ መረጃዎች አንግል ሲበዛ ፍላጎቱ ቤንጃሚን ሼሽኮን ማስፈረም እንደሆነ ይሰማኛል ሲሉ ነው ታማኝ የሚባሉ ምንጮች እየገለጹ የሚገኙት። ሚካኤል አርቴታ ጁላይ 19 ለቀድሞ ውድድር ዘመን ዝግጅት ወደ ሲንጋፖር ሆኖ ከሚያደርጉት ጉዞ በፊት የፊት መስመር አጥቂ ወደ ክለቡ እንዲመጣለትም በይፋ አሳውቋል። አርሰናል አምስት አዳዲስ ተጫዋቾችን ያስፈርማል ተብሎም ይጠበቃል። በፊት መስመር አጥቂ ተጫዋችን ማስፈረም ግን ቅድሚያ የሚሰጠው ጉዳይ እንደሆነ የታወቀ ጉዳይ ነው። የአርሰናል የመጀመሪያ ምርጫ ቤንጃሚን ሼሽኮ ሲሆን፣ ነገር ግን ሌስፒች አርሰናልን በአንገብጋቢ ሁኔታ አጥቂ እንደሚፈልግ ስለሚያውቅ ሁኔታውን ከባድ ሊያደርግበት ይችላል። ታዲያ ሁንም ቢሆን አርሰናሎች ከመጋረጃ ደረጃ በስተጀርባ ድንቅ ስራን በመስራት ይህንን ድንቅ የፊት መስመር አጥቂ ወደ አርሰናል እንደሚያስኮበልሉት ምንም ጥያቄ የሌለው ጉዳይ ነው። ይህም ዝውውር በቅርቡ እንደሚጠናቀቅ ባለሙሉ ተስፋ እንደሆኑ ነው ሳሚ ሞክቤል የገለጸው። አርሰናል ለማርኩ ጉሂ የቋሚነት ቦታ ካረጋገጠለት በእርግጠኝነት ወደ ክለቡ መሄድ ይፈልጋል። አሁን በተከላካይ ስፍራ ቦታ ላይ አርሰናል ተጫዋች ለማስፈረም እንዲህ ቀላል አይሆንለትም። ምክንያቱም ገብርኤል ማጋሌሽ እና ዊሊያም ሳሊባን ማነው ነው ተጠባባቂ የሚያረጋቸው የሚለው ነገር ጥያቄ ነው። ሁለቱም ድንቅ ፐርፎርማንስ ጉዳት ካላስተናገዱ ወይ የሆነ ነገር ካልተፈጠረ በስተቀር እነሱን አቅም ኖሮ ተጠባባቂ የሚያደርጋቸው ተጫዋች ለማምጣት ችግ ይቸገራሉ። ከዛ አንጻር ነው ማርክ ጉሂም ወደ ሌሎች ክለቦች የመሄድ እድሉ ሰፊ የሚያደርገው እንጂ ተጫዋቹ ሙሉ ለሙሉ አርሰናል ለመቀላቀል ክፍት ነው። የሚካኤል አርቴታን ፕሮጀክት ቢሆን ተጫዋቹ አመቺ እንደሆነ ይታወቃል። ነገር ግን እዚጋ ጥያቄ የሆነው ነገር ምንድን ነው? የቋሚነት ቦታ ሊረጋገጥልኝ ይገባል ሲል ነው ማርክ ጉሂ የተናገረው። በሌላ ዜና ቶማስ ፓርቲ አርሰናል ጋር ያለው ነገር እንዳበቃ ይታወቃል። ታዲያ የተጫዋች ለምንድን ነው ከአርሰናል ጋር ከስምምነት መድረስ ያልቻለው? በኮንትራት ማራዘም ዙሪያ ዋነኛው ነገር ምንድን ነው? ከፍተኛ የሆነ ደሞዝ ፈልጎ ነበረ። ተመሳሳይ የሆነ ደሞዝ ሊያቀርቡለት ፍላጎት ነበረው፣ ከዚህ በፊት ከሚከፈለው ማለት ነው። ነገር ግን ተጫዋቹ ፍቃደኛ አልነበረም። ያም ደግሞ በክለቡና በተጫዋቹ መካከል ያለው ድርድር ለመቆሙ እንደ ዋነኛ ምክንያት ተደርጎ ሊጠቀስ ይችላል። ሊቨርፑሎች ቪክተር ዩክሬሽን ለማስፈረም በሚደረገው ውድድር ውስጥ ተቀላቅለዋል ተብለዋል። ተጫዋቹ የማንቸስተር ዩናይትድ እና የአርሰናል ኢላማ መሆኑ ይታወቃል። ታዲያ አሁን ሊቨርፑሎች ተጫዋቹን ለማስፈረም ውድድሩን እንደተቀላቀሉት ነው እየተገለጸ የሚገኘው። የ27 ዓመት ተጫዋች ፖርቲንግ ሊዝበን እጅግ ድንቅ የሚባል ጊዜን እያሳለፈ ይገኛል። በአምሰራ ጎሎችና 13 ለጎል የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል የቻለ ነው በ52 ጨዋታዎች ብቻ ምንም የሚገርም ጉዳይ አይደለም። ሊቨርፑሎችም ይህንን ተጫዋች ለማስፈረም በሚደረገው ሂደት ውስጥ መቀላቀላቸው በክረምቱ የዝውውር መስኮት አርሰናል ተከላካይ ስፍራ ላይ እንደሚያስፈርመው እርግጠኛ የሆነው ተጫዋች ጀራል ሀቶ ነው። የኖርጋርድን ዝውውር ከዚህ በፊት ነግሬያቸው ነበር፣ አርሰናል እንደሚያስፈርመው ዜናዎቹ ሞር ሳይወጡ እንኳን አሳውቂያቸው ነበረ፣ ኖርጋርድን አርሰናል እንደሚያስፈርመው። ታዲያ አርሰናሎችም በጥቂት ጊዜያት ውስጥ ማስፈረም ችሏል። ሌላኛው ጉዳይ ደግሞ ከጀራል ሀቶ ጋር የሚያያዝ ጉዳይ ነው። ጀራል ሀቶንን አርሰናሎች ለማስፈረም ከፍተኛ ፍላጎት እንዳላቸውና ምናልባትም ይህ ተጫዋች ወደ አርሰናል እንደሚቀላቀል ጥያቄ የሌለው ጉዳይ ነው። አርሰናሎች በተጫዋቹ ላይ ያላቸው ፍላጎት እጅግ ከፍ ያለ ሲሆን በተጫዋቹ እምቅ ብቃትም እምነት አላቸው። 19 ዓመት ነው ተጫዋቹ። በአያክስ ቤት እያሳየ ያለው እንቅስቃሴ እጅግ አስገራሚ ነው እና በዛሬ ሁለት የሚወጡ መረጃዎች እንደሚጠቁሙት ከሆነ አርሰናል ይህንን ድንቅ የሆነ ተጫዋች እንደሚያስፈርሙት ሙሉ ለሙሉ እርግጠኛ እንደሆኑ አሳውቋል ተብሏል። አርሰናልን የተመለከቱ ስፖርታዊ ጥንክሮች እኚህን ይመስላሉ። በዛሬ ዕለት የወጡት በአዳዲስ ስፖርታዊ ጥንክሮች እስክንገራኝ ድረስ መልካም ሩሉት